ይላል። አሁን ያያችኋቸው አባት መቶ ሀያ አምስት ዓመታቸው ነው። ይህ እንግዲህም ዛሬ አሁን አንድ አንደበታቸው ወደኋላ ኋላ ሲናገሩ በጣም ለጸሎት እና ነዚህ በጣም የሚያስደንቁ አባት ናቸው። የአሁን የምታዩት ደግሞ በጣም የሚያስደንቅ ትልቅ ከባድ ጓይባ ወይም ደወል ይባላል። በጣም አስደናቂ ትልቅ ነው። ሶስት ሰው ራሱ አይችልም፣ አራት ሰው በቀላጥም በእንጨት ካልሆነ በቀር አንድ ሰው አያንቀሳቅሰውም። አሁን የአባቶቻችን የጸሎት ቦታ ነው እየጎበኘን ያለነው መኖሪያ ቦታችን ማለት ነው። አሁን ወደ ሴቱ ገዳም እየሄድን ነው። ወደ ሴቱ፣ ወደ መነኮሳቱ፣ ወደ ቅዱሳት አንስት መካናት ይህ የምታዩት የቅዱሳት መካናት የሴቶቹ ማንም ቢሆን ወንድና ሴት እዚህ ገዳም ላይ እንደማይቀራቀም እንኳን ከዚህ ቀርቶ በየሁሉም ገዳማት ወንድና ሴት አይገናኝምና የሴት ቤተክርስቲያን፣ የሴቶቹ ቤተክርስቲያን ነው። ይሄ ስላሴ ነው የሚባለው። የሴቱ መነኮሳት ገዳም ቦታቸው ይሄ ነው። የሚያስገርመው በጣም ያሉበት ቦታ ገደሉ በጣም ከመጠን በላይ ትልቅ ነው። በጣም ዘቅዝቆ አይቶ ድካው አይገኝም። በጣም የሚያስገርም ገዳም ነው። ይሄ ገዳም ላይ እነዚህ ሴቶች ከዚህ ቤት ሰርተው ነው ያሉት። አሁን የሚገርመው ይህንን ነው። ይህ ቦታ ብዙ ሊቃውንት ይፈልቁበታል፣ ግን በችግር ብዙ መምህራን ይፈልቁበታል፣ በችግር በአቀበቱ ከመጠን በላይ ሌት ተቀን ሰዓታት፣ ቅዳሴ አይታጎልበትም። ዓመት እስከ ዓመት ሰዓታት አይታጎልበትም። ይህንን ቦታ የረገጠ እስከ አስራ አምስት ትውልድ ድረስ እምርልሃለሁ በስምህ የተሰየመ ክፍለ አሮን ወደ አሮን ተብሎ የተሰየመ ቢኖር እሱ መንግስተ ሰማያትን አወርሳለሁ። የመንግስተ ሰማያትን በር አሳየዋለሁ። ቤተ ክርስቲያንን ያሰራ በአቡነ አሮን ስም ያሰራ የጻድቁን ዋጋ ያገኛል። ይህንን ቦታ የረገጠ እስከ አስራ አምስት ትውልድ ድረስ የተማረ ነው። አሁን ይህንን ያዘጋጀሁት እኔ በፍርሃት በመንቀጥቀጥ ታሪኩን በእኔ አንደበት ተነግሮ የማያልቅ እስከሆነ ድረስ ጻድቁ በምላችሁ በህሊናችሁ አድረው ከዚህ ቦታ መጣችሁ ረግጣችሁ የቅዱሳንን በረከት የምትቀበሉ ያደርግልን። ኢትዮጵያን እግዚአብሔር አምላካችን ይባርክ። አዘጋጅ መምህር መጋቢ ስብሃት ሆነህ አንድ አንዳርጌ የብራናና ጽሁፍ የብራና ጽሁፍና የድጓ መምህር አቡነ አሮን መጋቢ ሰዓት ቡነ ዳድጌ። ለበለጠ መረጃ በስልክ ቁጥር 0921 26 33 65 ብላችሁ ብትደጉሩ ታገኛላችሁ። እግዚአብሔር ሁላችንን ይባርክ።